ኢትዮጵያ አሁን ባለችበት ሁኔታ እኮ አንዱ ለምሳሌ በአንድ ወደብ ብቻ መጠቀም ችግር አለው። ምክንያቱም የኢትዮጵያ ኢኮኖሚ የሚቀበል የሚያስተናግድ የሚችል ወደብ ችግር ነው፣ ምክንያቱም ብዛት ስላለው። ስለዚህ ከአንድም ሁለትም ሶስትም ወደቦች መጠቀም እንፈልጋለን፣ ያስችለናል። እና ስለዚህ በአንድ ወደብ ብቻ ማላከክ ትክክል አይደለም። እኛ የወደብ ጥያቄ ስንጠይቅ ሰላም ሰጥቶ በመቀበል በመተባበር እንዲሆን ነው ፍላጎታችን። በዚህ የሚያስተናግዱን ወደቦች መግኑን ለመጠቀም ዝግጁ ይሆን ይመስለኛል። ይህን ችግር ለመቅረፍ ነው ኢትዮጵያ ርቆ ደብ የጀመረችው። ምክንያቱም እቃዎች እዛ ተከማኝተው የጉምሩክ ፕሮሴስ ጨረሰ እስኪገቡ ድረስ ብዙ ጊዜያት ይፈጃል። ሁለተኛ የተወሰኑ እቃዎች በብዛት ተከማኝተው። ሳናስገባቸው ከስድስት ወር በላይ ሲያልቁ ይወርሱ ነበር። ጅቡቲ ተወርሰው በጨረታ ይሸጣል። ይህን ሁሉ የሚያስቀር ነው ስለዚህ፣ ነው የተለያዩ የደረቅ ወደቦች አለንና፣ ይህን ለማስተናገድ የሚችል ወደቦች ከአንድም ከሁለትም ከሶስትም በላይ ልንጠቀም የሚያስችል ኢኮኖሚ ደረጃ እየደረስን ነው። ከዚህም በላይ እንፈልጋለን ባይ ነን እና አንድ ወደብ ብቻ አይደለም አላማችን።